በሂማሊያ ተራሮች ጥላ ውስጥ በዱራንድ መስመር የተለያዩ ሁለት ሀገራት ፓኪስታንና አፍጋኒስታን በተደጋጋሚ ግጭቶችና በአስፈሪ ጦርነት ተጠምደዋል። ይህ ግጭት የግዛት ውዝግብ፣ የፖለቲካ ልዩነቶችና የሃይማኖታዊ ጽንፈኝነት ውጤት ነው። የፓሽቱን ህዝቦች በሁለት የከፈለው የዱራንድ መስመር ከመቶ ዓመታት በላይ የተካሄደ ውዝግብ መሰረት ነው። በ2025 የአየር ጥቃቶች፣ የድንበር ግጭቶችና የታጠቁ ቡድኖች እንቅስቃሴ ይህንን ክልል ወዳለ መረጋጋት ገፍቶታል። ነገር ግን ይህ ግጭት በአንዳንድ የመጽሐፍ ቅዱስ ተርጓሚዎች መካከል ጥልቅ ትርጉም እንዳለው ይታመናል። በመጽሐፍ ቅዱስ ውስጥ በተለይ በዳንኤልና በራእይ መጽሐፍ በመጨረሻው ዘመን የሚከሰቱ የአህዛብ ግጭቶች፣ የጦርነት ወሬዎችና የመንግስት መውደቅን ይተነበያል። በማቴዎስ ምዕራፍ 24 ከቁጥር 6 እስከ 7፣ ዳንኤል ምዕራፍ 11 ቁጥር 40 ላይ አንዳንዶች የፓኪስታንና የአፍጋኒስታንን ግጭት ከነዚህ ትንቢቶች ጋር የተያያዘ ሊሆን ይችላል ብለው ይተረጉማሉ። በተለይ በክልሉ ያለው የሃይማኖታዊ ጽንፈኝነትና የፖለቲካ አለመረጋጋት ከመጽሐፍ ቅዱሳዊ ትንቢቶች ጋር የሚጣጣም ሊመስል ይችላል። ይህ መረጃም የግጭቱን ታሪካዊ መነሻዎች፣ ወቅታዊ ተግዳሮቶችና የፖለቲካና ሃይማኖታዊ ተጽዕኖዎችን በመመርመር ከመጽሐፍ ቅዱስ ትንቢቶች አንጻር ምን ትርጉም ሊኖረው ይችላል የሚለውን እንቃኛለን። ለመሆኑ የእነዚህ ሁለት ሀገራት ግጭት ለዓለማችንስ፣ ኢትዮጵያችንን ጨምሮ ምን ማለት ነው? ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? ከላይ ባስደመጥናችሁ መረጃ አብረን ቆይታ እናደርጋለን። ከፍተኛ ጦርነት ጀምሯል። ለትላንትናው ምሽት ፓኪስታንና አፍጋኒስታን ዋና ከተማ ካቡል እና በሌላኛው ትልቅ ከተማ ደግሞ ከአንዳሀር ላይ ከፍተኛ አየር ድብደባ እየፈጸመች እንዳለ መረጃዎች ወጥተዋል። ከተሞቹ በፍንዳታ እየተናጡ ነው። የፓኪስታን አየር ጥቃት የታሊባንን የጦር ማዘዣ ማዕከላት ኢላማ ያደረገ ነው። በጣም አስፈሪ ነው። ቪዲዮዎቹ እንደሚያሳዩት ሁለቱ አካላት የሚያደርጉት ጦርነት ደግሞ ዘርፉን እያሰፉት ነው ማለት ነው። ከሁለቱ ወገን በርካታ ወታደሮች እየተገደሉ ይገኛሉ። ጦርነቱም በምድርም በአየርም እየተደረገ ሲሆን የአየር ኃይል የበላይነት ያላት ፓኪስታን ደግሞ የጦር ጀቶቿን በአፍጋን ሰማይ ላይ እያስጓራች ከፍተኛ ድብደባ እየፈጸመች ትገኛለች። በምድር ጦርነት ኔቶን ያንቀጠቀጠ አቅም ያላቸው ታሊባኖች ደግሞ የምድር ኃይላቸው የበለጠ እየተጠቀሙ ይገኛሉ። የሁለቱ ሀገራት የድንበር ግዛቶች በመድፍ ሮኬቶች እየጋዩ ይገኛሉ። አሁን ላይ ፓኪስታንና አፍጋንስታን አፍጋኒስታን የ48 ሰዓት የተኩስ አቁም ስምምነት ማድረጋቸው እየተሰማ ቢሆንም ቀጣዩ እጅግ ዘገናኝና ሰላምና ስፈሪ ልቄት እንደሚሆን ለዓለማችንም፣ ከኢኮኖሚም ሆነ ከማህበራዊ ሁኔታችን አንጻር በጣም አስጊ እንደሆነ እየተነገረ ነው። ይህም መረጃ ከናንተ ጋር ልንፈትሸው ወደናል። ሮማን ጸጋዬ ነኝ። ካክሱም ቲዩብ አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ ይሆንላችሁ። የፓኪስታንና የአፍጋን ግንኙነት በመቶ ዓመታት የተሸከመ ታሪክ አለውም። በ1893 የብሪታንያ ቀኝ ገዢዎች የዱራንድ መስመርን ቀዳጅ አድርገው አወጁም። ይህም የፓሽቱን ህዝቦችን በሁለት ከፈልም። አፍጋን ይህን መስመር በጭራሽ ሙሉ በሙሉ አልተቀበለችም። ይህም የግዛት ውዝግብ መነሻ ሆነም። በ1947 ነው ፓኪስታን ከብሪታንያ ቅኝ ግዛት ነፃ ሆነች። አፍጋኒስታን ግን የፓሽቱኒስታን ሀሳብን በመደገፍ የፓኪስታን የድንበር መጠንን ተቃወመች። በ1979 የሶቪየት ወረራ አፍጋንን በጦርነት ጠመደቻት። ፓኪስታን በአሜሪካ ድጋፍ የሙጂሃድን ታጋዮችን መርዳት ጀመረች። ይህም በኋላ የታሊባን መነሳትን አስከተለም። 1990ዎቹ ፓኪስታን ታሊባንን በአፍጋኒስታን ውስጥ ደግፋ ነበርም። ነገር ግን በ2001 ከ911 ጥቃቶች በኋላ ፓኪስታን ታሊባንን ለመቃወም ተገደደች። ይህም ታድሶ ታሊባን ቲቲፒ መነሳትን አፋጠነም። 2021 ታሊባን በአፍጋን ስልጣን መልሳ ተቆጣጠረች። ነገር ግን የቲቲፒ ተግባራት በፓኪስታን ላይ ጥቃቶቻቸውን ቀጠሉ። የታሪክም ከመጽሐፍ ቅዱስ ትንቢቶች አንፃር የመጨረሻው ዘመን የአህዛብ ግጭቶችና የሃይማኖታዊ ተጽዕኖች መገለጫ ሊመስል ይችላል። በተለይ ደግሞ በዳንኤል ምዕራፍ 11 ውስጥ የተጠቀሰው የደቡቡ ንጉስና የሰሜኑ ንጉስ ግጭት ከክልሉ ጋር ተመሳሳይነት ሊኖረው ይችላል። በ 2024 እና 2025 የፓኪስታንና የአፍጋኒስታን ግጭቶች ከፍተኛ ደረጃ ላይ ደርሰዋል። በ2024 መጋቢት ፓኪስታን በአፍጋኒስታን ውስጥ በኮስትና በካትሪካ አካባቢዎች የአየር ጥቃቶችን ፈጽማለች፣ የቲቲቪ መሪዎችን ለመግደል በማሰብ አፍጋኒስታን ይህንን እንደ የግዛት ጥሰት በመቁጠር ተቃውሞ አሰማች። በታሳስ 2024 በኪያበር ፓኩንትክላ አካባቢ የድንበር ግጭቶች ተነሱም። በ2025 ነሐሴ ፓኪስታን በካምቡል በጃላቫድና በኮስት ላይ ተጨማሪ አየር ጥቃቶች ፈጸመች። አፍጋኒስታን በምላሹ በስፒን ቦልዳክና በቶርካም አካባቢዎች የመሬትና የድሮን ጥቃቶችን መለሰች። በነሐሴ 12 በተካሄደ ግጭት 58 የፓኪስታን ወታደሮች መሞታቸው ተነግሯል። ፓኪስታን ደግሞ 200 የታሊባን ተዋጊዎችን መግደሏን ገልጻለች። በነሐሴ 15 በኳታርና በሳውዲ አረቢያ መሪነት የ48 ሰዓት የሰላም ስምምነት ተደረገም። ነገር ግን ውጥረቱ ቀጥሏል። እነዚህ ግጭቶች በተለይ በፓሽቱን አካባቢዎች የሚኖሩ ሰዎችን ጎድተዋል። በስፔን ቦልዳክ ብቻ 15 ሲቪሎች ወዲያው ህይወታቸውን አጥተዋል። መጽሐፍ ቅዱስ አንጻር ስንመረምረው እነዚህ ግጭቶች በማቴዎስ ምዕራፍ 24 ከቁጥር 6 እስከ 7 ውስጥ የተጠቀሱትን የጦርነት ወሬዎችና ህዝብ በህዝብ ላይ መነሳትን ሊያንጸባርቁ ይችላሉ። የፖለቲካ ምክንያቶቻቸው የግጭቱን መሰረት ይመሰርታሉ። ፓኪስታን አፍጋኒስታን የቲቲፒን መለያ በመስጠት ትከሳለች፣ አፍጋኒስታን ደግሞ የፓኪስታን የአየር ጥቃቶችን እንደ ግዛት ጥሰት ትቆጥረዋለች። የዱራንድ መስመር ውዝግብ የፖለቲካ ውጥረቱን ያባብሳል። በተለይ በኪያበር ፓክቱንክላን ሲሆንና በባሉቺስታን አካባቢዎች ከባድ ውጥረት ነግሷል። በ2025 ፓኪስታን ከአራት ሚሊዮን በላይ የአፍጋኒስታን ስደተኞችን ማባረሯ የፖለቲካ ውጥረቱን አባብሷል። ሃይማኖታዊ ተጽዕኖች ደግሞ እጅግ ውስብስብ ናቸው። ሁለቱ ሀገራት በአብዛኛው ሱኒ ሙስሊም ናቸው፣ ነገር ግን የታሊባንና የቲቲፒ ጽንፈኛ የእስልምና ትርጓሚዎች ግጭቱን አባብሰውታል። ፓኪስታን በ198ዎቹ የሙጃሂድን ቡድኖች በሃይማኖታዊ ጥሪ ይደግፋ ነበረም፣ ነገር ግን የጽንፈኝነት መነሳሳትን አበረታቷል። የፓሽቱን ህዝቦች ባህላዊና ሃይማኖታዊ መገለጫዎች ከግጭቱ ጋር ተቆራኝተው የሀገር አንድነት ጥያቄን አጠናክረዋል። ከመጽሐፍ ቅዱስ አንጻር የሃይማኖታዊ ጽንፈኝነትን መጨመር በራዕይ ምዕራፍ 16 ከቁጥር 12 እስከ 16 ውስጥ የተጠቀሰው የአርማጌዶን ጦርነት ዕድሜ መገለጫ ሊያመለክት ይችላል። ይህም በመጨረሻው ዘመን የሃይማኖታዊና የፖለቲካዊ ኃይሎች መጋጨትን አመላካች ነው። የፓኪስታንና የአፍጋኒስታን ግጭት በታሪክ በፖለቲካ፣ በሃይማኖትና እና ምናልባትም በመጽሐፍ ቅዱሳዊ ትንቢቶች ውስጥ ስር የሰደደ ነው። የዱራንድ መስመር ውዝግብና የቲቲፒ እንቅስቃሴዎች የግጭቱን እሳት አፍመውታል። ነገር ግን የፓሽቱን ህዝቦች ባህላዊና እና ሃይማኖታዊ መጋራቶችን ለሰላም መንገድ ተስፋ ይሰጣሉ። በ2005 የተደረገው የሰላም ስምምነት ምንም እንኳን ጊዜያዊ ቢሆንም የዲፕሎማሲና የግብረ ኃይል እድልን ያሳያል። ከመጽሐፍ ቅዱስ አንጻር የግጭት በመጨረሻው ዘመን የሚከሰቱ የአዛ መነሳትና የሃይማኖታዊ ተጽዕኖዎች መገለጫ ሊሆንም ይችላል። ሆኖም በሰላም የመፍትሄ ፍለጋ ውስጥ መጽሐፍ ቅዱስ በኢሳይያስ ምዕራፍ 2 ቁጥር 4 ላይ ግጭቶችን ወደ ሰላም መለወጥ ተስፋን ይሰጣል ይላል። ጥያቄውም ይህ ነውም፣ በዚህ ውስብስብ ግጭት ውስጥ ዘላቂ ሰላም እንዴት ሊገኝ ይችላል ነው። የህዝቦች ተሳትፎና የዓለም አቀፍ ድጋፍ መፍትሄ ሊሆን ይችላል። ለመሆኑ እነዚህ ሀገራት ጦርነቱን ከቀጠሉ አለማችን መልኳ ምን ይመስላል? የዱራንድ መስመር የፖለቲካ ልዩነቶችና የሃይማኖታዊ ጽንፈኝነት ይህንን ክልል ወደ አለመረጋጋት ገፍትረውታል። ነገር ግን በታሪክ ውስጥ እነዚህ ሁለት ሀገራት ሰላማዊ ግንኙነቶችን ተጋርተዋል፣ በተለይ በፓሽቱን ህዝቦች መካከል ባህላዊና ሃይማኖታዊ መጋራቶች። ዛሬ ግጭቱ ከቀጠለ ለዓለም ምን አደጋ ሊያስከትሉ ይችላሉ? የትኞቹስ ሀገራት በዚህ ጦርነት ይሳተ? ሉ የትኛውን ሀገርስ ይደግፋሉ የሚለውን መፈተሽ ተገቢ ነው። በፓኪስታን እና አፍጋኒስታን መካከል ያለው ግንኙነት ሁልጊዜ በግጭት የተሞላ አልነበረም። በታሪክ ውስጥ በተለይ በፓሽቱን ህዝቦች መካከል ሁለቱ ሀገራት ባህላዊና ሃይማኖታዊ እንዲሁም ኢኮኖሚያዊ ትስስሮችን ተጋርተዋል። በመቶ አመታት ውስጥ የዱራንድ መስመር በፈቃደኝነት የሚያቋርጡ መጋዴዎች፣ የፓሽቱን ተጓዦችና የቤተሰብ ትስስሮች የሰላም ድልድይ ነበሩ። በ20ኛው መቶ ክፍለ ዘመን ነው መጀመሪያ ላይ ከብሪታ ከብሪታንያ ቅኝ ግዛት በፊት የፓሽቱን ጎሳዎች በነፃነት በክልል ውስጥ ይንቀሳቀሱ ነበረም በንግድና በባህል ልውውጥ ውስጥ ተሳታፊ ሆነው። 1947 ፓኪስታን ከብሪታንያ ቀኝ ግዛት ነጻ ስትወጣ አፍጋኒስታንና ፓኪስታን በአንዳንድ ጊዜያት ዲፕሎማሲያዊ ግንኙነት መልሰው መገንባት ችለዋል። በ1960ዎቹና 1970ዎቹ በካቡልና በኢስላማባድ መካከል የንግድ ልውውጦች እንዲሁም የህዝብ መገናኛዎች የሰላም ጊዜን አመቻችተዋል። የባሽቱን ህዝቦች የጋራ ቋንቋ፣ ሃይማኖታዊ እምነቶች በተለይ ደግሞ ሱኒ እስልምናና ባህላዊ ስነስርዓቶች ሁለቱን ሀገራት በማገናኘት ረገድ ትልቅ ሚና ተጫውተዋል። ለምሳሌ በከያበር ፓክቱንክላና በፔሻወር አካባቢዎች የተካሄዱ የገበያና የባህል ፌስቲቫሎች የሁለቱ ህዝቦች የጋራ ትስስር ምልክቶቻቸው ነበሩ። እነዚህ ሰላማዊ ጊዜያት በተለይ በሶቢያ ወረራ 1979ና በተሃድሶ ታሊባን ቲቲፒ በመነሳት ተቋርጠዋል። ሁኖም እነዚህ የሰላም ጊዜያት ለወደፊቱ የዲፕሎማሲና የህዝብ ትብብር ተስፋን ያሳያሉ። ይህ ያለፈ ሰላም የሁለቱን ሀገራት የጋራ ባህልና ታሪክ በትክክል ኛ መልኩ ሲተገበር ምን ሊያመጣ እንደሚችልም ያስታውሰናል የፓኪስታንና የአፍጋኒስታን ግጭት ከቀጠለ ለክልሉና ለዓለም አቀፉ ማህበረሰብ ከፍተኛ መዘዞችን ሊያስከትል ይችላል በ2024 እና 2025 ግጭት በአየር ጥቃቶች በድንበር ግጭቶች እና በታጠቁ ቡድኖች እንቅስቃሴ ከፍ ብሏል በ2024 መጋቢት ፓኪስታን በአፍጋኒስታን ውስጥ በኮስት እና በፓክቲካ አካባቢዎች የአየር ጥቃቶችን ፈጽማለች የቲቲፒ መሪዎችን ለመግደል በማሰብ አፍጋኒስታን በምላሹ በስፒል ቦልዳክ እና ሀገሯ በቶርካም አካባቢዎች የመሬትና እና የድሮን ጥቃቶችን መልሳለች። በ2025 ነሐሴ በነሐሴ 12 በተካሄደ ግጭት 58 የፓኪስታን ወታደሮችና 15 ሲቪል ወዲያው ሕይወታቸውን አጥተዋል። ፓኪስታን ደግሞ 200 የታሊባን ተዋጊዎችን መግደሏን ገልጻለች። የሰብዓዊውን ቀውስ ስንመለከት በሺዎች የሚቆጠሩ ሲቪሎች ሕይወታቸውን ሊያጡ ወይ ደግሞ መፈናቀል ሊገጥማቸው ይችላል። በ2025 ፓኪስታን ከአራት ሚሊዮን በላይ የአፍጋኒስታን ስደተኞችን ማባረሯ የሰብዓዊ ቀውስን አባብሷል። በክልል ውስጥ የምግብ የመጠለያና የጤና አገልግሎት እጥረትን ያባብሳል። የቲቲፒ እና የታሊባን እንቅስቃሴዎች በክልል ውስጥ ያሉ ሌሎች ጽንፈኛ ቡድኖችን ሊያነቃቁ ይችላሉ። ይህም በደቡብ እስያና በመካከለኛው ምስራቅ ያለውን መረጋጋት ሊያደፈርስ ይችላል። የቲቲፒና ሌሎች ቡድኖች መጠናከር የዓለም አቀፍ የሽብርተኝነት ጥቃቶችን ሊያባብስ ይችላል ተብሎ ተሰግቷል። በተለይ በአውሮፓና በሰሜን አሜሪካም የንግድ መስመሮች መቋረጥም ይገጥማል። የኢኮኖሚ መዘዞች ይከተላሉም በተለይ ኢምፓክቱ ክላና በባሎቺስታን ለክልሉ ኢኮኖሚ ከፍተኛ ጉዳትና መንኮታኮት ሊያደርስ ይችላል። የቻይና ፓኪስታን ኢኮኖሚክ ኮሊደር ሲፒኢሲ ፕሮጀክት ሊቋረጥ ይችላል። ይህም የዓለም አቀፍ ንግድን በእጅጉ ይጎዳል። ሌላው የኒክሌር አደጋ ነው። ፓኪስታን ኒክሌር እንዳላት ሀገር በግጭት ውስጥ ከተሳተፈች የኒክሌር ጦርነት ስጋት ሊፈጠር ይችላል። ይህም ለዓለም አቀፉ ማህበረሰብ ደግሞ ከባድ መዘዝን ይዞ ይመጣል። እነዚህ አደጋዎች የክልሉ ብቻ ሳይሆን የዓለም አቀፉን መረጋጋት ሊጎዱ ይችላሉ። የሰብአዊ የፖለቲካና የኢኮኖሚ መዘዞች የሰላም ድርድር አስፈላጊነትን ያጎላሉ። የፓኪስታንና የአፍጋኒስታን ግጭት ዓለም አቀፍ ትኩረትን ስቧል። የተለያዩ ሀገራት የተለያዩ አቋሞችን ይዘዋል። የዓለም ሀያላንና የክልሉ ተጫዋቾች በዚህ ግጭት ውስጥ የተለያዩ ፍላጎቶች አሏቸው። እናም ድጋፋቸው በፖለቲካ በኢኮኖሚና በስትራቴጂክ ጥቅሞች ይመራል። አሜሪካ ከ2001 ጀምሮ በአፍጋኒስታን ውስጥ የታሊባንን መነሳት ለመግታት ፓኪስታንን ደግፋ ነበረም። ነገር ግን በ2021 ከአፍጋኒስታን መውጣት በኋላም አሜሪካ በታድሶ ታሊባን ቲቲፒ ላይ ያተኮረ ድጋፍ ለፓኪስታን ሰጥታለች፣ ምክንያቱም ቲቲፒ ለዓለም አቀፍ የሽብር ስጋት ነው። አሜሪካ በተጨማሪ በክልል ውስጥ የሰብአዊ እርዳታና የሰላም ድርድር ለማበረታታት ትሳተፋለች። ቻይና ቻይና ፓኪስታንን በኢኮኖሚና በወታደራዊ መልኩ ትደግፋለች፣ በተለይ በቻይና ፓኪስታን ኢኮኖሚክ ኮሪደር ሲፒኢሲ ፕሮጀክት ምክንያት ቻይና በአፍጋኒስታን ውስጥ ያለውን የታሊባን መንግስትን በጥንቃቄ ትቀበላለች፣ በተለይ የማዕድንና የንግድ ጥቅሞችን ለመጠበቅ። ቻይና በግጭቱ ውስጥ ገለልተኛ ቋም ትይዛለች፣ ነገር ግን ለሰላም ድርድሮች ደግሞ ድጋፍ ትሰጣለች። ህንድ በታሪክ ከፓኪስታን ጋር ተቃራኒ ስለሆነች አፍጋኒስታንን በልማት ፕሮጀክቶችና በሰብአዊ እርዳታ ትደግፋለች። ህንድ የታሊባን መንግስትን በይፋ አትቀበልም፣ ነገር ግን በአፍጋኒስታን ውስጥ ያላት ተጽዕኖ ፓኪስታንን ለመግታት ያለም ነው። ሳውድ አረቢያና ኳታር፣ ሁለቱም ሀገሮች በዲፕሎማሲያዊ መንገድ በሰላም ድርድሮች ውስጥ ተሳትፈዋል በተለይ በ2025 ነሐሴ የ48 ሰዓት የሰላም ስምምነትን በመደገፍ ሳውድ አረቢያ ፓኪስታንን በኢኮኖሚና በሃይማኖታዊ መልኩ ትደግፋለች። ኳታር ደግሞ በአፍጋኒስታን ያለውን የታሊባንን መንግስት በዲፕሎማሲያዊ መንገድ ትቀበላለች። ሩሲያም ሩሲያ በአፍጋኒስታን ውስጥ ያለውን የታሊባንን መንግስት በጥንቃቄ የምትቀበል ናት። በተለይ በክልል ውስጥ አሜሪካን ተጽዕኖ ለመግታት ሩሲያ በፓኪስታን ላይ ገለልተኛ አቋም ትይዛለች፣ ነገር ግን የሰላም ድርድርን ደግሞ ትደግፋለች። የተባበሩት መንግስታት የተባበሩት መንግስታት በሰብአዊ እርዳታና በሰላም ድርድሮች ላይ ያተኩራል፣ ምንም እንኳን በግጭት ውስጥ ገለልተኛ አቋም ቢይዝም። እነዚህ የዓለም አቀፍ ተጫዋቾች አቋም የግጭቱን ውስብስብነት ያመለክታል። የሰላም ድርድሮችን ማጠናከርና የሰብአዊ እርዳታን ማረጋገጥ የዓለም አቀፉ ማህበረሰብ ዋና ተግባር መሆን አለበት። የፓኪስታንና የአፍጋኒስታን ግጭት በታሪክ በፖለቲካና በሃይማኖታዊ ልዩነቶች እጅግ የተወሳሰበና የተጠላለፈ ነው። ነገር ግን ያለፈው ሰላማዊ ግንኙነታቸው የሁለቱ ሀገራት የጋራ ባህልና ታሪክ በትክክለኛ መልኩ ሲተገበር ምን ሊያመጣ እንደሚችል ያስታውሰናል። የግጭቱ ቀጣይነት ለክልሉና ለዓለም አቀፉ ማህበረሰብ ከፍተኛ የሰብአዊ የፖለቲካና የኢኮኖሚ አደጋዎችን ያስከትላል። የዓለም አቀፍ ተጫዋቾች የተለያዩ ፍላጎቶች ቢኖራቸው የሰላም ድርድሮችና የህዝብ ተሳትፎ የወደፊት ተስፋን ይሰጣሉ። ጥያቄው ይሄ ነው፦ እነዚህ ሁለት ሀገራት ያለፈውን ሰላማቸውን መልሰው ሊገነቡ ይችላሉ ወይስ ደግሞ ግጭቱ ወደ ተጨማሪ ውድነት ያምራል? የወደፊቱን መልስ በዲፕሎማሲ በትብብርና በህዝቦች ፈቃድ ላይ የተመሰረተ ነው። ሰላም ለሀገራችን፣ ሰላም ለምድራችን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። እዚህ ሁለት ሀገራት ግጭት የተሰማችውን ሀሳብ አስተያየት ብትሰጡን ደስ ይለናል። በቀጣይ መረጃ እስከምንገናኝ ተቆዩልን።